የአፍሪካ የቁም ቅዠት። አፍሪካውያን ለመከራ የተፈጠሩ ይመስል የሥቃይ እሳት እየነደደባቸው፣ የብሪት ጅራፍ እየጠበጠባቸው፣ የግፍ ረመጥ እያንገበገባቸው፣ የጭካኔ ቋጥኝ እየፈለጣቸው ምዕት ዓመቶችን አሳለፉ። የነጭ ቅኝ ገዢዎቻቸውን እንደ ከብት ነዱን፣ እንደ ቃለወጡን ይሉ የነበሩ ጥቁር ሕዝቦች የገዛ ወገናቸው ሥልጣኑን ሲይዝ እፎይ ለማለት ሳይታደሉ ቀሩ። እንዲያውም በቅኝ ገዢዎች ዘመን አይቶትና ሰምቶት የማያውቅ የመከራና የሥቃይ ዶፍ አወረዱበት። ዩጋንዳ ኢዲያሚን ሥልጣን እስኪይዝ ድረስ ያን የመሰለ ግፍ አላየችም ይባላል። ከ1963 እስከ 1971 ዓ ም ድረስ የዩጋንዳ ፕሬዝዳንት የነበረው ኢዲያሚን ዳዳ በዓለም ዝናው የተሰማለት ሰው ነበር። የዝናው መነሻ ግን መልካም ምግባር አልነበረም። በግድያ፣ በግርፊያ፣ በድንቁርና፣ በእብድነት፣ በጥጋብና በብሪት ነበር የሚታወቀው። እንደ ቦካሳ የሰው ሥጋ በመብላት ክስ አልተመሠረተበትም እንጂ የገደላቸውን ሰዎች አንገት ቈርጦ ማቀዝቀዣ ውስጥ ከቶ ጧት ጧት ይደነፋባቸዋል መባሉን ከሹክሹክታ በላይ አልፎ ታይም መጽሔት በ1968 ዓ ም እትሙ ዘግቦታል። አንድ ሜትር ከ93 ሴንቲሜትር ረጅም ቁመትና ከ120 ኪሎ ግራም በላይ ክብደት እንደነበረ የሚነገርለት ኤዲ አሚን ዳዳ ምርጥ አምባግነን እየተባለ ነበር። በእርግጥ አፍሪካውያን ለመስማት ለጆሮ የሚገለማ ለመናገር ላፍ የሚኮሰኩስ ተግባር የፈጸሙ መሪዎች ለመጥራት ችግር የለብንም። ባይሆን የምንቸገረው አንደኛው ከሌላው በምን ይበልጣል ብለን ደረጃ ማውጣት ላይ ሊሆን ይችላል። በዚያ ስሌት ኤዲ አሚን ዳዳ በማንኛው ደረጃ እንደሚቀመጥ ስለማላውቅ እናንተው ለራሳችሁ አወዳድሩት። ጀነራል ኢዲ አሚን ዳዳ የተወለደበት ትክክለኛ ቀን አይታወቅም። የሕይወት ታሪኩን ራሱ አልጻፈም። ሌሎች እንዲጽፉትም አላደረገም። ስለዚህ ቁርጥ ያለው ቀን አይታወቅም። አንዳንዶች በ1916 ተወልዷል ሲሉ በ1918ም የሚያደርጉት አሉ። በዚህ ስሌት በ1971 ዓ ም የመሪነት ሥልጣን ሲይዝ 46 ወይም 48 ዓመት ይሆነዋል። አባቱና እናቱ ስለተለያዩ የቀን ሥራ እየሠራ ከእናቱ ዘንድ ማደጉን ራሱ ተናግሯል። ትምህርቱ ከአራተኛ ክፍል አልዘለለም። በኋላ ራሱ እንደሚለው፣ በግዳጅ ሌሎች እንደሚሉት በረዳት ምግብ አብሳይነት በእንግሊዝ የጦር ውስጥ ተቀጠረ። ኢዲያሚን በወታደርነቱ ተመሰገነ። የሰውነት አቋሙ የእንግሊዘኛ ቋንቋ አጠቃቀሙ፣ በእንግሊዞች ዓይን ሞገስ ስላስገኝለት የአስር አለቃነት ማዕረግ፣ በዓመቱ ደግሞ የሃምሳ አለቃነት ማዕረግ ተሾመ። በሁለተኛው የዓለም ጦርነት ፍጻሜ ወደ በርማ ለወታደራዊ ግዳጅ ዘምቷል። እንግሊዞች የኬንያን የነጻነት ታጋዎች ለመጨፍለቅ ባደረጉት ሙከራ ኢዲያሚንን ተጠቅመውበታል። የሻለቃ ባሻ ኢዲያሚን የማው ማው ታጋዎችን በመግደል ተባብሯቸዋል። ዩጋንዳ ነጻነቷን በ1954 ዓ ም ስታገኝ የሻለቃነት ማዕረግ ሰጥተው የሰራዊቱ ምክትል አዛዥ አደረጉት። ሻለቃ ኤዲ አሚን ዳዳ ታዋቂ ቦክሰኛ ነበር። ለዘጠኝ ዓመታት የዩጋንዳን የቦክስ ሻምፒዮንነት ይዟል። የተመሰገነ ዋናተኛና የራግቢ ዋና ተጫዋች ነበር። ይህን ልነግራችሁ እፈልጋለሁ ሊያጠቃችሁ የሚፈልገውን ወይም ሀገሪቱን ሊያጠቃ የሚፈልገውን ለማሸነፍ ብቸኛው መንገድ በዝረራ ማሸነፍ ነው። ይህ በጣም አስፈላጊ ነው። እንግሊዞች ለዩጋንዳ ነፃነቷን ሲመልሱ ከዩጋንዳውያን ሁሉ አብልጠው አሚንን በመፍቀዳቸው የመከላከያ ዋና ኃላፊ አድርገውታል። ሚልተን ቦቴ የመጀመሪያው ጠቅላይ ሚኒስትር ሲሆን ኢዲ አሚንን ኮሎኔል አድርጎ የጦር ኃይሎች ጠቅላይ አዛዥነትን ሾሙ። ውሎ አድሮ ግን ሁለቱ መሪዎች መስማማት አቃታቸው። ኢዲ አሚን የጎሳዎቹን አባላት ለወታደርነት መመልመል ጀመረ። ለመከላከያ ሚኒስቴር ከተመደበው እርዳታ 20 ሺህ ፓውንድ መዝረፉን ታወቀበት። ስለዚህ ፕሬዝዳንት ቦቴ ከጠቅላይ ጦር አዛዥነቱ ሥልጣን ቀንሶ የምድር ጦር አዛዥ ብቻ አደረገው። ኮሎኔል ኢዲ አሚን የወደፊት ዕጣውን አሰላሰለ። መቼም የጦር ኃይሉን ያህል ክፍል የሚመራ ክንዱ መፈርጠሙ ያለ ነውና፣ ኢዲያሚንም ጊዜው ሊጠቀምበት ፈለገ። ፕሬዝዳንት ሚልተን ኦቦቴ አገራማን ብሎ ለስብሰባ ወደ ሲንጋፖር በሄደበት ወቅት በጥር ወር 1963 ዓ.ም መንግሥቱን ፈነቀለ። አየር ጣቢያውንና ቤተ መንግሥቱን ተቈጣጥሮ አዋጅ ነገረ። የአዋጁ ይዘት እንደ አብዛኛዎቹ ወታደራዊ መፈንቅለ መንግሥቶች አይነት ነበር። አሚን እንዲህ አለ፦ እኔ ወታደር እንጂ ፖለቲከኛ አይደለሁምና ሁኔታዎች ሲረጋጉ በምርጫ ላሸነፈው ሥልጣንን እለቃለሁ አለ በስልጣን ለመቆየት ጉጉት የለኝም። የእኔ ተግባር ለሚመረጠው መሪ ሁሉንም ንጹሕ አድርጌ ስልጣን ማስረከብ ነው። እኔ ስልጣን በማስተላለፉና ስልጣን ለያዘው መሪ ታዛዥ በመሆን ለማሳየት የመጀመሪያው የአፍሪካ መሪ መሆንን ስታዩ ትደነቃላችሁ። ዩጋንዳዋን እውነት መስሏቸው በየአደባባይ ጨፈሩ። የቀድሞ ወታደሯ በመሆኑ የበለጠ ትጠቀምበታለሁ ብላ ያሰበችው እንግሊዝም አበጅህ እኔ ካንተ ጋር ነኝ አለችው። ኢዲያሚን ከሌሎች የአፍሪካ ወታደራዊ አምባገነን መሪዎች የሚለየው የማታለያውን ጊዜ ለማራዘም ባለመፈለጉ ነው። ሥልጣን በያዘ በሳምንቱ ለዩጋንዳውያን ዕቅጩን ነገራቸው። ከዚህ በኋላ ሌላ መሪ አይመጣም፣ ገዣችሁ እኔ ነኝ ብሎ ነገራቸው። ከዚያ ቀን በኋላ ዩጋንዳና ዩጋንዳውያን የኢዲያሚን ልዩ ስጦታዎች ሆኑ።

በስምንት ዓመታት የሥልጣን ዘመኑ የፈጸማቸው የሚያስገርሙ ከቶውንም ጤናማ ሰው አደረጋቸው ለማለት የሚከብዱ ሆነው ይታያሉ። ለዩጋንዳና ለዩጋንዳውያን ቅጣት የተላከ እስኪመስል የሥቃይና የመዓት በረዶ በዛች አገር አወረደባት። በስምንት ዓመታት ያገዛዝ ቈይታው ግምቱ ቢለያይም ከመቶ ሺህ እስከ ሦስት መቶ ሺህ ሕዝብ በግፍ አስጨፍጭፏል። ዩጋንዳ ዓለም አቀፍ ግንኙነቷ እንዲበጣጠስ አድርጓል። ኢኮኖሚያዋን አድቅቋል። በመጨረሻም ጦርነት ተቀሰቀሰና እልቂት ሆነ። ኢዲ አሚን ብዙ የሚወራለት ሰው ነበር። እኛ ግን ለዝክረ ነገር አንዳንዶቹን ብቻ እንጠቅሳለን። ኢዲ አሚን ስምና ጌጥ እጅግ አብዝቶ የሚወድ ሰው ነበር። በማዕረግ ላይ ማዕረግ ጭኖ አይበቃውም። በሜዳሊያ ላይ ሜዳሊያ ደራርቦ አይረካም። በየጊዜው አዲስ ማዕረግና ሜዳሊያ ይደራርባል። የፕሬዚዳንትነት ስልጣን እንደያዘ ከኮሎኔልነት በአንድ ጊዜ ጀነራል ሆኛለሁ አለ። ከእንግሊዞች ጋር ከተጣላና ካባረራቸው በኋላ የእንግሊዝ ኢምፔሪያሊዝም ድል አድራጊ ነኝ አለ። ድል አድራጊም በመሆኑ ፊልድ ማርሻል ሆኛለሁ አለ። የጂኦግራፊ ፕሮፌሰር ነኝ አለ። በዚያ ላይ መካ መዲና ሄጄ ሐጂ ሆኛለሁ አለ። ስለዚህ የመጨረሻው ወረቀት የሚያውቀው የማዕረግ ስያሜው ክቡር የዕድሜ ልክ ፕሬዝዳንት ሐጂ ዶክተር ኢዲ አሚን ዳዳ የጂኦግራፊ ፕሮፌሰር የእንግሊዝ ኢምፔሪያሊዝም በአፍሪካና በዩጋንዳ ድል አድራጊ እንዲባል ወሰነ። ይህ ስያሜ በደብዳቤም ሆነ በቃል ሲነገር በትክክል መጠራት አለበት። በሥልጣን የመጨረሻዎቹ ዓመታት ግድም እንግሊዞችን አሸናፊነቱን ለማረጋገጥ የስኮትላንድ ንጉሥ የሚል ስያሜም ጨምሮበት ነበር። በኢዲያሚን ፊት ሞገስ ለማግኘት እነዚህን ስያሜዎች አስተካክሎ መጥራት አስፈላጊ ነው። አዘውትሮ በሚለብሰው ወታደራዊ ዩኒፎርም ላይ የሚጭነው የማዕረግ መለያ በዩጋንዳ መከላከያ ሠራዊት በጭራሽ አይታወቅም። በእርግጥ ይህ የብዙዎቹ አምባገነን ወታደራዊ መሪዎች ባሕሪ ነው። የኢዲያሚን ግን ይብሳል። ለዚያ ቁመቱ የሚለብሰውን ኮታ አስቡት። ከታችኛው ኪስ ትከሻው ድረስ በወርቃማ ታላላቅ ሜዳሊያዎች ይገጠገጣል። በደረቱ ላይ የሚንጠለጥለው ሜዳሊያ ብዛት ለሽያጭ የሚታይ ጌጥ እንጂ የክብር መግለጫ አይመስልም። በትከሻዎቹ ላይ የሚደረድረውና የሚያንጠለጥለው ጌጣጌጥ ብዛቱ ሸክሙን መያዙ ብቻ እንደ ልዩ ሰው ሲያሳየው ቆይቷል። እንደዚያ እንደ ተሸለመች በቅሎ አጊጦ በገለልተኛ አገሮችና በአፍሪካ አንድነት ድርጅት የመሪዎች ስብሰባ ላይ ሲንጎማለል ተሰብሳቢዎቹ በሽሙጥ ሲታዘቡ በተቀረጹት ፊልሞች ላይ ይታያሉ። የኢዲ አሚን የስምንት ዓመት የሥልጣን ቆይታ እንዲህ እንዲህ ነበር። ኢዲያሚን በእንግሊዝ ቅኝ ተገዥ በሆነችው ሀገሩ በእነሱ ሰልጥኖ ከፍ ወዳለ ማዕረግ ደርሷል። ሕጋዊውን መንግሥት በኃይል ፈንቅሎ ሥልጣን ሲይዝም ቀድማ አብጀህ እኛ ልጅ አለችው እንግሊዝ ነበረች። ሥልጣን ከያዘ ጥቂት ወራት በኋላ አንድ ቀን በድንገት ሳይጠራ ለንደን ደረሰ። አብራሪው ኢዲያሚንን መያዙን ለለንደኑ አውሮፕላን ማረፊያ መቆጣጠሪያ ሰገነት ሲናገር፣ ሁሉም ግራ ተጋቡ። የእንግሊዝ ባለሥልጣናት እየገረማቸውም ቢሆን ተቀበሉት። በማግስቱም በንግሥት ኤልሳቤጥ ቤተ መንግሥት የምሳ ግብዣ አደረጉለት ቡና እየተጠጣ ንግሥቲቱ ለምንድን ነው በድንገት የመጣኸው ብለው ጠየቁት እየሳቀ ዩጋንዳ ውስጥ አርባ ስምንት ቁጥር ጥቁር ጫማ ለማግኘት አስቸጋሪ ነው ለዚህ ነው አላቸው መቀለዱ ነበር ቁጥብነት እንደ ጨዋነት መለኪያ ለሚያደርገው የእንግሊዝ ቤተ መንግሥት ግን አስደንጋጭ መልስ ነበር ሁላችንም አፈርን ይላሉ በቦታው የነበሩት እንግሊዛዊ ወዲያው አይሮፕላንና ታንክ የጦር መሣሪያ ለመግዛት ነው አላቸው ማንም መልስ አልሰጠውም። በዚያው ሀገሩ ተመለሰ። ኢዲያሚን ሊቢያን ጎብኝቶ ከተመለሰ በኋላ ግን በእንግሊዝ በእስራኤልና በአሜሪካ ላይ ያለው ጥላቻ እጅግ በረታ። ስለዚህ ጠላታችሁ ነኝ አላቸው። በተገኘው አጋጣሚ ሁሉ እንግሊዝን ያዋርድልኛል ያለውን ንግግር ማሰማትና መዝለፍ ሥራው አደረገው። በ1967 ዓ ም የእንግሊዝ ኢኮኖሚ ተዳክሞ ቀውስ ውስጥ ገብታለች የሚባልበት ጊዜ ነበር። ኢዲያሚን እንግሊዝን እንርዳ የሚል መልእክት በሬዲዮ አስተላለፈ። ራሱም ዐሥር ሺህ ሽልንግ በሕዝብ ፊት ሰጠ። ሕዝቡ ፍየልና፣ ሙዝ፣ ማንጎ ሲያዋጣ በቴሌቪዥን ታየ። በጊዜው የእንግሊዝ ጠቅላይ ሚኒስትር ለነበረው ለሚስተር ሂዝ አይሮፕላኑን ልኮ ሦስት ቶን አትክልትና እንስሳቱን እንዲወስድ ቴሌግራም አድርጌያለሁ ብሎ ለሕዝቡ ተናገረ።

እንግሊዝ አሁን በኢኮኖሚ ቀውስ ላይ ናት፣ እርዳታ እንድናደርግላት ተናገርን። አርባ ሦስት ሺህ ሽልንግና ሦስት ቶን አትክልት አውጥተው እንግሊዛውያን ጓደኞቻቸው እንዲደርሱላቸው አዋጥተዋል። እኔ ራሴ አስር ሺህ ሽልንግ ረድቻለሁ። ሚስትር ኪስ ለአትክልቱ ማጓጓዣ አውሮፕላን እንዲልክ ነግሬዋለሁ። እስካሁን አላክ ጀነራል ኢዲ አሚን የእንግሊዝ ፓስፖርት የያዘ ለረጅም ዓመታት የኖረው እንግሊዛውያን ከሀገር እንዲወጡ ኤምባሲያቸውም እንዲዘጋ አዘዘ። ራሱንም የእንግሊዝ ኢምፔሪያሊዝም በአፍሪካ በጠቅላላ በቀጥታ በዩጋንዳ ድል አድራጊ ነኝ አለ። i have been honored by the highest order of the conqueror of the British imperialism in Uganda አንድ ቀን የእንግሊዝ ኤምባሲ ሠራተኞችን ሰብስቦ እንግሊዝ በዩጋንዳ ላይ ላደረሰችው በደል ተንበርክከው ይቅርታ እንዲጠይቁት አዘዛቸው። አሚን አዘዘ ማለት ደግሞ ካልተፈጸመ አደጋ ተከተለ ማለት ነው። እንግሊዞች መሞት አልፈለጉም። የልህንና የክብርን ጉዳይ ትተው አንድ እጃቸውን ሰቅለው በጉልበታቸው ተንበርክከው ይቅርታ ጠየቁት። አጠገባቸው ወታደራዊ ልብሱን ለብሶ እጁን ከወገቡ ላይ አድርጎ እየሳቀ የሚንጎራደደው ኤዲ አሚን ይቅር እስኪላቸው ለደቂቃዎች ተንበረከቁም። ሌላ ጊዜ ደግሞ እንዲህ አደረገ። እንግሊዞች ቀድሞ በገዥነታቸው ወቅት በዩጋንዳውያን ላይ አድርገውታል እንደሚባለው ተሸክመው እንዲያጓጉዙ ታዘዛቸው። ኢዲያሚን በወንበሩ ላይ ተቀመጠ። ወንበሩ በግራ ቀኝ አግድም እንጨት ታስሮበት በዩጋንዳ ባንዲራ ተሸፈነ። ግዙፉ ኢዲያሚን በወንበር ላይ ተቀምጦ እንግሊዞቹ በእንጨቱ ተሸክመውት ላባቸው እየተንጠፈጠፈ በሕዝብ በፊት አጓጓዙት። ሕዝቡ ያጨበጭባል። ኢዲያሚን በትረመኮንን የያዘ እጁን እያውለበለበ ይስቃል። ይህውላችሁ ኢዲያሚን ዳዳ ማለት እንዲህ ያለ ሰው ነበር። የጀነራል ኢዲያሚን ሌላዋ ዋና ጠላት እስራኤል ነበረች። ኢዲያሚን በእስራኤል የኮማንዶነት ሥልጠና አግኝቷል። ስልጣን ከያዘ በኋላም ለመጀመሪያ ጊዜ የኦፊሴል ጉብኝት ያደረገውና በጠቅላይ ሚኒስትሯ በጎልዳምየር ከፍተኛ አቀባበል ያደረገችለት እስራኤል ነበረች። ለእስራኤላውያንም አድናቆት አለኝ ይል ነበር። ሙሸ ዳያን ወዳጀ ነው ይላል። ኮማንዶነት በእስራኤል ሰልጥኛለሁ። ልዩ ጭንቅላት ነበረኝ። ጄኔራል ዳያን ይሄን ያውቃል። ዳያንን በደንብ አውቀዋለሁ። ጓደኛ የሆነው ነበር። በቤቱ ብዙ ጊዜ ምሳና እራት በልቻለሁ። እስራኤል ብሄድኩ ቁጥር ከዳያን ጋር ነው የምቆየው። ጎልዳ ሜርም ጓደኛዬ ናት። እስራኤል ሲሄድ ጥሩ አስተናጋጅ ነበረች። ሊቢያ ሄዶ ጋዳፊን ካነጋገረና ጥልቅ ወዳጅነት መሠረትኩ ካለ በኋላ ግን በአንድ ጊዜ የእስራኤልን ወዳጅነት ሰረዘው። የእስራኤል እምባሲን ዘግቶ ለፍልስጤም ነፃ አውጪ ሕንፃውን ሰጣቸው። የጥቁር መስከረም ታጣቂዎች እስራኤላውያን የተሳፈሩበትን አውሮፕላን ሲጠልፉ መደገፍ ብቻ ሳይሆን እንቴቤ እንዲያርፉ ፈቀደላቸው። ግን የእስራኤል ኮማንዶች እንቴቤ ድረስ ሄደው የታገቱትን በማስለቀቃቸው ጥላቻው ባሰበት። ስለዚህ እስራኤል ወንጀለኛ ናት አለ። I changed from Israeli alliance because Israeli are criminals. ወዳጅነቴን ከእስራኤል ወደ አረቦች የለወጥኩበት ምክንያት እስራኤሎች ወንጀለኛዎች ስለሆኑ ነው። የሚታመኑ ሰዎች አይደሉም። እውነት መናገር አይሆንላቸውም። በጉልበት ፍልስጤምን በአሜሪካና በእንግሊዝ ስጦታ ግዛታቸው አደረጓል። አንድ ብሪቲሽ እናላቸው ጊዜም ሂትለር ከስድስት ሚሊዮን በላይ እስራኤላውያን ባለመግደሉ ወቀሰው። በኋላ ላይ ለምን እንዲህ አልክ ሲል የፈረንሳዩ ጋዜጠኛ ጠየቀው። ለምን ስለ ሂትለር ጠየቀኝ? የሂትለር ችግር አልፏል። አሁን ማሰብ ያለብን ስለ ወደፊቱ ትውልድና እቅድ ነው። ወደ ኋላ ወደ ሂትለር መመለስ የለብንም። ጀነራል ኢዲ አሚን ራሱን ሁልጊዜ ደፋር የጠለቀና የመጠቀ እውቀት ያለው አድርጎ ይቆጥራል። ይህንንም በአደባባይ የሚናገረው እንጂ በጉንጉምታ የሚሰማ አይደለም። ምዕራባውያን እንደሚፈሩት ኪሲንጀርን በምሳሌ እየጠቀሰ ጋዜጣ የመግለጫ ሰጥቶበታል። ሲ ስ ኪሲንጀር ጎንግ ጎዝ ኦን ቱ ዊክስት አየ ኪሰንጀር የሚያደርገው እንደዚህ ነው። ሁል ጊዜ የሚሄደው ወደ ደካማ መሪዎች ነው። ምክንያቱም ዩጋንዳ ጠንካራ መሪዎች መኖራቸውን ያውቃል። ስለዚህ ወደ ዩጋንዳ በጭራሽ አይሄድም። ምክንያቱም እኔ የምናገረው እውነቱን ነው። ስህተታቸውንም አውቃለሁ። አሜሪካኖችን እንዴት እንደማስተምራቸው አውቃለሁ። ጊዜ አንድ እንግሊዛዊ ጋዜጠኛ ቃለ መጠየቅ እንዲያደርግለት ፈቅዶለት ሲጠይቀው እንዲህ አለው። አንድ ነገር ልጠይቅ። እንግሊዛዊ ሆነ የእንግሊዝን ኢምፔሪያሊዝም ድል አድራጊ መሪ ቃለ መጠይቅ ስታደርግ አትፈራም? አፍሪካውያን ታላቅ መሪ አድርገው ተስፋቸው እንዳደረጉት፣ አረቦች እውነተኛ ሰው መሆኑን ተረድተው ወዳጃቸው እንዳደረጉት ተናግሮ አይታክትም። የሀገር መሪዎች በስብሰባ ላይ እርሱ ካልተናገረ ቅር እንደሚላቸው በይፋ ይናገራል። በአፍሪካ አንድነት ድርጅት ሳልናገር የቀረሁ እንደሆነ ሁሉም ጠይቃል። ስለዚህ እናገራለሁ። ባለፈው ጊዜ በገለልተኛ ሀገሮች ስብሰባ ላይ ብዙም አልተመቸኝም ነበርና መናገር አልፈለኩም፣ ግን ጉባኤው ለመዘጋት 15 ደቂቃ ሲቀረው ተናገር ተባልኩ። ግሩም የሆነ ንግግር አደረግኩ። ካስትሮ ሳይቀር ከእኔ ንግግር በኋላ ከእስራኤል ጋር ግንኙነቱ አቋረ ኢዲያሚን ለንግግሩ ማረሚያ የሌለው ለከት የለውም የሚባል መሪ መሆኑን የተለያዩ ሚዲያዎች ዘግበዋል። በታንዛኒያው መሪ በፕሬዚዳንት ንሬሬ ላይ ያደረገውን ልጥቀስላችሁ። ኢዲያሚን ንሬሬን አይወድም። ሥልጣንን በእጁ ሲያደርግ የቀድሞ ፕሬዝዳንት የጎሳ አባላት ጥቃት ፈርተው ወደ ታንዛኒያ እንዲገቡ ተፈቅዶላቸው ነበርና በዚህና በወሰን ጉዳይ ንሬሬን ጠላት አደረገ። ኢዲያሚን በያደባባው በየአደባባዩ የንሬሬን ስም እየጠቀሰ ተሳደበ። ሞልቶ ገፍቶ አንድ ቀን እንዲህ የሚል ቴሌግራም በቀጥታ ለንሬሬ ላከ። በጣም እንደምወድህ ላረጋግጥልህ ወዳለሁ። ሴት ብትሆን ኖሮ ብትሸብትም አገባህ ነበር፣ ግን ወንድ በመሆንህ ላገባህ አልችልም። ኢዲ አሚን ከሩቅም ከቅርብ አገር መሪዎች እየተጋጨ ቀዳፊን ብቻ ተማምኖ ሰነበተ። እንደነ ኒሬሬ ያሉ የበሰሉና የታመኑ የአፍሪካ መሪዎች ግን የሚያደርጉትን ያውቃሉና አሚንን ከምንቀባረርበት ወንበር እንዴት እንደሚዘገዝቁት ልናይ ነው። የኤዲ አሚን አገዛዝ አስጨንቆና አስጠብቦ ነው። የምንም ነገር መፍትሔ ማሰቃየትና መግደል ብቻ መሆኑን ያምናል። ስለዚህ የራሱን ሕዝብ ውሃ ቀጠነ ቁራ ጠቆረ እያለ ቀነጠሰው። በቅኝ ገዢዎች ጊዜ ያልተጨፈጨፈ ሕዝብ ደሙ ጎርፍ ሆኖ የናይልን ወንዝ እስኪያቀላ ፈጀው። በምን ምክንያት ሰው ይገደላል የተባለ እንደሆነ ምክንያቱማ አያስፈልግም። እሱም ይገድላል፣ ታማኞቹ ይገድላሉ፣ እነሱም በሌላ ጊዜ በሌሎች ይገደላሉ። ገበሬዎች፣ ወታደሮች፣ ተማሪዎች፣ ምሁራን፣ ጠበቆች፣ ዳኞች፣ ሚኒስትሮች፣ ጳጳስ፣ ሁሉም በአሚን የመረጃ ቢሎ ታርደዋል። የገዛ ሚስቱን ሳይቀር አስገድሏታል። ጳጳስና የጠቅላይ ፍርድ ቤት ፕሬዝዳንቱን ራሱ እንደገደላቸው በኋላ የወጡ ማስረጃዎች ጠቁመዋል። ኢዲያሚን ግን ሊያመልጡ ሲሞክሩ ተገደሉ እንጂ እኔ አልገደልኋቸውም ብሏል። ኢዲያሚን ሚኒስትሮቹን ጠርቶ ያስፈራራቸዋል። ሚኒስትሮችን ሰብስቦ በኃይለ ቃልና በደም ፍላት ሲወርፋቸው በፊልም እንዲቀረጽ ያደርጋል። ትምህርት ይሰጣቸዋል፣ ያስጠናቅቃቸዋል፣ የፈለገውን ይነግራቸዋል። ከሰባ ዓመታት በፊት ጀምሮ በዩጋንዳ የሚኖሩ 80 ሺህ የሚሆኑ እንግሊዛውያንና ህንዳውያን አንድ ቀን ጠዋት በቴሌቪዥን ከአገር እንዲወጡ ራሱ አዘዛቸው። በኢዲ አሚን ዘንድ ካቢኔ መክሮበት አስተያየት ተሰጥቶበት የሚባል ነገር የለም። አሚን ደስ ያለውን ለማድረግ ብቻ የተፈጠረ መሆኑን ያምናል። ስለዚህ የፈለገውን ብቻ ያደርጋል። ኢኮኖሚውን 80 በመቶ የያዙትን የውጭ አገር ተወላጆች በሦስት ወር ጊዜ ውስጥ እንዲለቁ ማድረጉ አገሪቱን ወደ ብልጽግና ይወስዳታል ብሎ አመነ። ኤዲ አሚን ካመነ ደግሞ ሌላ ምክር አያስፈልግም። ሀገር ተጫዋጫኋ፣ ኑሮ ተመሰቃቀለ። አሚን ግን ከውሳኔው ፍንክች አላለም። እንግሊዝ እንነጋገር ብትልም ራሱ ጠቅላይ ሚኒስትሩ ሂስ ካምፓላ ድረስ ካልመጣ አንድም ሌላ ሰው እፊቴ አይደርስም ብሎ ዘጋ። ከዚያ ወዲያ ነው እንግሊዝና አሜሪካ አምባሲያቸውን የዘጉት። እርሱም ፈርተውኝ ሸሹ እያለ ዘበተባቸው። የኢዲ አሚን ስራ ሥራ ተነግሮ የሚያልቅ አይደለም። በአጭሩ ዩጋንዳ በጋለብረት ብረት ምጣድ ላይ እንደ ተጣደ ሥጋ ተንገረገበች። ኢዲ አሚን ግን አንድ ጊዜም ስተት ሰርቻለሁ ብሎ አያውቅም። ምክንያቱም የሚሠራውን ሁሉ ፈጣሪ አዞኝ የማደርገው ነው ባይ ነው። መንገዱን ራሱ አላህ ያመለክተኛል ይላል። አላህ በሕልም የቀኑን ለጠዋት የማታውን ለቀን እንደሚነግረው በድፍረት ይናገራል። ሕልሙ እመሬት ጠብ የማይል በመሆኑ የወደፊቱን የሚሞትበትን ቀን ሳይቀር እንኳ አውቃለሁ ይላል ስ አንዳንድ ሰዎች ህልማቸው አይዝም፣ እኔ ግን እውነተኛውን ነገር አልማለሁ። ገና ምንም ሳልሆን ትንሽ ሆኜ አዛዥ እንደምሆን ህልም አይቼ ነበር። በዓለም ከፍተኛው መሪ እንደምሆን ህልም አይቼ ነበር። ይኸው በዓለም የታወቅኩ መሪ ሆንኩ። ባለፈው ነሐሴ ከንጋቱ ዐሥራ አንድ ሰዓት ሲሆን ኢኮኖሚውን የሚመጡትን የውጭ ዜጎች ለማስወጣት ከወሰንክ ለዩጋንዳ ብቸኛ አማራጭ ነው የሚል ሕልም አየው። ወዲያው ተነስቼ ቁርሴን ሳልበላ የኢኮኖሚውን ጦርነት አወጅኩ። ይህም እውነት ነው። ይኸውና ዛሬ ዩጋንዳውያን በጥሩ ሁኔታ ይኖራሉ። በትክክል መቼና እንዴት በምን ሰዓት እንደምሞት አውቃለሁ። በማንኛውም ዓመትና ቀን እንደምሞት አውቀዋለሁ። ስለዚህ ማንም ምንም ሊያደርገኝ አይችልም። ዋታም ስ ፕሬዝዳንት ኤዲ አሚን ልትገምቱት የማትችሉትን ሐሳብ ያመነጭና እፈጽመዋለሁ ይላል። የባሕር በር ለሌላት ዩጋንዳ የባሕር ኃይል አቋቁሜ ሥልጠና እየሰጠው ነው ይላል። ያጥፍቶ ጠፊ ተዋጊዎች አዘጋጅቻለሁ ይላል። የጎላን ተራራን ከእስራኤል ለማስለቀቅ ልምምድ ጨርሰናል ብሎ ለጋዜጠኞች መግለጫ ይሰጣል። አንድ ሄሊኮፕተርና ሁለት ታንኮች በሚታዩበት ልምምድ ራሱ አዛዥ ሆኖ ሲያዘምት በፊልም ተቀርጿል። የተዋጊ ጀት ደርሶ ጎላንን ሲደበደብና ኮማንዶዎች አካባቢውን ሲቆጣጠሩት ያሳይና በቅርብ ቀን ጎላንን እናስለቅቃለን ብሎ የፉከራ መግለጫ ይሰጣል። ፊልድ ማርሻል የዕድሜ ልክ ፕሬዚዳንት ሐጂ ዶክተር ኢዲ አሚን ዳዳ ማለት ይህ አይነት ሰው ነበር። ክፉ ይበዛል ለማለት ነው እንጂ ኢዲ አሚንም ሆነ ሌሎች ክፉ ሰዎች በጥሩ የሚጠቀስላቸው ባህሪ አያጡም። ኢዲ አሚንም ጨዋታ ወዳድ ነው ይሉታል። በጨዋታ ጊዜ አብሮት ያለውን ሰው የቤተሰብ ስሜት እንዲሰማ ያደርጋል እያሉ ያሞጋግሱታል። የክብር ልብሱን ለብሶ እንኳም ቢሆን ባህላዊ ጭፈራ የሚጨፍሩ ካየ ተንደርድሮ ይቀላቀልና አብሮ ይዘላል። ካድሬዎቹ ይህን ሲተነትኑት ለዩጋንዳ የባህል እሴቶች ተቈርቋሪ ስለሆነ ነው ይሉለታል። አኮርዲዮን መጫወት ይችላል። በቤተ መንግስቱ በሚዘጋጅ ግብዣ ሳይቀር አኮርዲዮኑን እየተጫወተ ተጋባዦቹን ያዝናናቸዋል። ይህን ደግሞ ለዩጋንዳ የሙዚቃ እድገት አርያ ሆኗል ይሉለታል። በሀገሩ ያሉትን ጥቁሮች ቢገድልም ለጥቁሮች መብት መከራከሩን አልተወም። ለምሳሌ አሜሪካ በጥቁሮች መመራት እንዳለባት ያምን ነበር። ጥቁሮች አሜሪካ የተወሰዱት በባርነት ተሽጠው ነው፣ እዚያ መሄድ ፈልገው አይደለም። ሀገራቸው እዚህ ነበር፣ ግን በኃይል ተሰደዱ። ስለዚህ ከዚያ ማንም ሊያነቃንቃቸው አይችልም። በአሜሪካ ነጻነታቸውን ማግኘትና አሜሪካኖችን መቆጣጠር አለባቸው። በአሜሪካ ያሉ ጥቁር ህዝቦች የአሜሪካ ፕሬዝዳንት መሆን አለባቸው። ይህም የኢዲ አንዱ ገጽታ ነው። መቼም ሁሉ ነገር ልክና መቆሚያ አለው። ነፋስም ነፍሶ ውሃም ሞልቶ በረዶም ወርዶ ይቆማል። የኢዲያሚንም የመዓትና የግፍ ሥራ መቆሚያው ደረሰ። የፍጻሜው መጀመሪያ ተቃረበ። ኢዲያሚን የሥልጣን እድሜ ጠር ሲለውና የዩጋንዳውያን ሥቃይ ይብቃ ሲላቸው በታንዛኒያ ላይ ጦርነት ከፈተ። የወሰን ከተማዋንም ያዘ። ፕሬዚዳንት ንርሬ የትዕግሥት ገመዱ ተበጠሰ። ንርሬ ሲሰደብ ይህ እብድ እያለ ዝም እንደሚለው በሀገሩ ጉዳይ ግን መታገስ አይችልም። የአሚን የጤና ጥበቃ ሚኒስትር የነበሩት እንደሚሉት ንርሬ እልህኛና የሚሠራውን የሚያውቅ ስለሆነ የኤዲ አሚን ዕድሜ ማጠሩን ገምተን ዩጋንዳውያን ደስ አለ ይላሉ። ፕሬዚዳንት ንርሬ ሠራዊቱን አስከተተ። እነ ሙሴ ቪኒ የሚመሩትን የተቃዋሚ ታጣቂዎች ያዘና ሰራዊቱን በለው አለ። በታንዛኒያ ጦር ወር ሳይሞላ ወሰኑን አልፎ ካምፓላን ተቆጣጠረ። ፊልድ ማርሻል ኢዲ አሚን አንድም ቀን ጦርነት መርቶ አያውቅም። እጅግሮ የታሰረ ማስገደል ቀላል ነው። አፈሙዝ በራስ ላይ ሲነጣጠር ግን ሌላ ነገር ነው። እንደ ቆርኬ የሚያቅጨለጭለው ጌጡም አንዳች ጉልበት አልሆነውም። ያ ሁሉ ስድብና ፉከራውም ጦር አልመከተለትም። ጋዳፊ የላከለት አንድ ብርጌድ ጦርም አለመከተለትም። በዓለም የነበሩ አብዛኞቹ አምባገነኖች እንደሚያደርጉት ኢዲያሚንም የመጨረሻዋ የጭንቀት ቀን አብረከረከችው። ስለዚህ ኮኖሬል ጋዳፊ በላከለት ሄሊኮፍተር ያሰማራውን ሰራዊት ተመለስ እንኳ ሳይል እግሩን ነቅሎ ወደ ትሪፖሊ ሸሽቶ አመለጠ። ጀነራል ኢዲያሚን በሊቢያ በጥቂት ጊዜ ከቆየ በኋላ ለመጨረሻው ስደት ወደ ሳውዲ አረቢያ ሄደ። በሳውዲ አንድ አፓርትሜንት ተሰጥቶት በወር 8 ሺ ዶላር ተቆርጦለት ከሚስቶቹና ከልጆቹ ጋር የስደት ዘመኑን ገፋው። በነገራችን ላይ ኢዲያሚን አምስት ሚስቶችና ሰላሳ ልጆች እንዳሉት ይነገራል። በሳውዲ አረቢያም በነበረበት ጊዜ ሕዝቤ ይወደኛል የሚለውን ቅሸቱን አልተውም። ወደ ዩጋንዳ ለመመለስ ዛይር ድረስ መጥቶ ነበረ፣ ግን መቡቱ ስሴሴኮ ወደ መጣበት መለሰው። ፊልድ ማርሻል ኢዲያሚን ዳዳ በ80 ወይም በ78 ዓመቱ ሐምሌ 13 ቀን 1995 ዓ ም በሳውዲ ሆስፒታል አረፈ። አስክሬኑ ወደ ዩጋንዳ እንዲመለስ ቤተሰቦቹ መንግሥትን ጠይቀው ነበር፣ ግን አልተፈቀደላቸውም። ዩጋንዳን መቀመቅ አውርዶ የነበረ ሰው ሥጋው እዚያው እንደወጣ ይቅር እንጂ የአገሩን አፈር ሊቀምስ አይገባም ብሎ መለሰላቸው። ኢዲ አሚን ዳዳ እዚያው ሳውዲ ተቀበረ።